ለመናገር አስሩ መራህያን አእመረን ማወቅ ያስፈልጋል። አስሩ መራህያን የተባሉ አእመረ አወቀ፣ አእመርከ አወቅ፣ አእመሩ አወቁ፣ አእመርክሙ አወቃችሁ፣ አእመረት አወቀች፣ አእመርኪ አወቅሽ፣ አእመራ አወቁ፣ አእመርክን አወቃችሁ፣ አእመርኩ አወቁ አእመርነ አወቅነ እነዚህ አስሮ መራህያን ስለተባሉ የሴት የጾታና የወንድ ጾታ አለበት የወንዶች አእመረ አወቀ ያለው በሩቁ አእመረ አወቀ አእመርከ አወቅ ያለው በቅርቡ አእመሩ አወቁ ያለው በሩቁ አይመርክሙ አወቃችሁ ያለው የቅርቡን አይመረት አወቀች የሩቂቱን ሴት አይመርኪ አወቅሽ ያለው የቅርቢቱን ሴት አይመራ አወቁ ያሉ የሩቆችን ሴቶች አይመርክን አወቃችሁ የቅርቡ ሴቶች አይመርኩ አወቁ እኔ በቅርቡ ሰውዬ ሳውቅ አይመርነው የቅርቦች እናውቅ። በዚህ ሌሎቹ ግእዝ ግሶች ሁሉ በእነዚህ ይነገራል። አእመረ አወቀ ባለው ቀተለ ገደለ፣ ነጸራየ ሆረ ሄደ። አይመርክ አወቅ ባለው ቀተልከ ገደልህ አንተ ቢሲ ቀተልከ ቢሲ አንተ ሰውዬ ሰውን ገደልህ። አይመሩ አወቁ አንትሙ የሜለው አንትሙ አይመርክን አይመሩ አወቁ ህዝብ ቀተሉ እደወ ሰዎችን ገደሉ። እነዚህ የቅርቦች ደግሞ እንደገና ህዝቦች ነብርን አደኑ ወይም ገደሉ ቀተሉ። አይመርክሙ ቀተልክሙ፣ ነብረ ቀተልክሙ፣ አንበሳ ቀተልክሙ፣ ቢሴ ነብርን ገደላችሁ፣ አንበሳን ገደላችሁ። ነአውክሙ ነጌ ዘሆንን አደናችሁ ነጌ ብሎ ዘሆን ይመጣል እንደዚህ በማለት ሌሎች ግሶች ሁሉ ይገባሉ በሴቶች ፆታ ደግሞ እንደገና አሁን በሩቅና በቅርብ ነው ያያችሁ አይመርክሙ ያለው የቅርብ ነው አይመሩ ያለው የሩቅ ነው አይመርክ ያለው ደሞ የቅርብ ነው አይመር ያለው የሩቅ ነው የሩቁን ሰው እንደገና አይመረ ታወቀች ይች ሴትዮ ያችን ሴትዮ አወቀች። ዛተ ብእሲተ ያችን ሴትዮ አወቀች። የሩቂቱን አእመረት ይእቲ ብእሲት። ዛተ ብእሲተ ይቺ ሴትዮ ይእቲ ብእሲት። ይእቲ ብሎ ይቺ ያቺ ይላል። ዛተ ያችን ሴትዮ አወቀች። በሩቋ የሩቂቱ የሩቂቱን ሴት ስታውቃት የቅርቢቱ ደግሞ አእመሪ አንቲ ብእሲት። አንቲ ብእሲት አእመርኪ ዛተ ቢሲት ያችን ሴትዮ አወቅሻት። አንቲ ቢሲት ተጻባይኪ ዛተ ቢሲት ያቺን ሴትዮ አንቺ ሴትዮ ተጋደልሻት ተጣላሻት። ተጻባ ተጣላ ያለውን ተጻባይኪ ብለህ አቅርበት ተጻባይኪ ትላለህ። በመጽሐፍ ስታነብ እንደዚያ አንስተ ነው አይመርኪ አንቲ ቢሲት አንቲ ቢሲት ብላ እነዛ ደግሞ አይመራ አወቁ አይመራ እማንቱ አንስት አይመራ ላ አነስተ እኒያ ሴቶች እነዚያን ሴቶች አወቁ። ብዙሃት አንስት ሳአማ ደብረ፣ ብዙ ሴቶች ቤተ ክርስቲያንን ሳሙ። ወይም ሀበደብር ወፃ ብዙሃት አንስት አነስት ሀበደብር ወፃ፣ ብዙ ሴቶች ወደ ተራራ ደብር ብሎ ተራራ ይላል። ወደ ተራራ ወጡ። ሀበ ብሎ ወደ ነው፣ ሀበደብር ብሎ ደብር ተራራ፣ ሀበ ወደን፣ መንገለ ደብር ሀበ ደብር መንገለ ወደነ ውእደ ደብር ውእደም ወደ ብሎ ትርጓሜው ያስተረጉማል። በግእዝ ከመጻፍ ስታገኙት ሀበ የሚለው ምንድነው ሲል ወደ ብሎ ነው የሚተረጎመው። ደብር ደግሞ ተራራ። በእኛ አነጋገር በእኛ ቋንቋ ደግሞ እንደገና ደብር ብለን ቤተክርስቲያን ነበር የሚባለው። ደብር ብለን በህዝቡ ንግግር ደብር እንላለን እንጂ ሀበ ቤተክርስቲያን ነው የሚያሰኘው። በግዙ በግዙ የሚለው ደብር የሚለው ተራራ ነው የተደበረ ደብር ማለት ገዳም የሆነ ነው ደብር ተብሎ የሚጠራ እንጂ ማንኛው ቤተክርስቲያን ደብር አይባልም ግን በህዝቡ አማርኛ ደብር እንለዋለን እና አበ ደብር ወፃ አበ ቤተክርስቲያን ሆራ ብዙሃት አንስት ብዙ ሴቶች ወደ ቤተክርስቲያን ሄዱ ሆራ ብሎ አይመራ አወቁ ብሎ ነበር ሆራ ብዙሃት አንስት ነፀራ ብዙሃተ አንስተ ወይም ብዙሃነ እደወ እነዚህ ሴቶች ብዙ ወንዶችን አዩ ወይም ብዙ ሴቶችን አዩ ብሎ ያስተረጉማል። በሩቁ በቅርቦች ሴቶች ደግሞ አንትን አንስት አይመርክን ብዙሃተ አንስተ እናንተ ሴቶች፣ አንትን ያለው እናንተ ነው። በቅርቡ ጥሎ ሳይሰየፍ የቀድሞች ግን መራ ባለው በሩቁ ተናግረናል። አሁን ደግሞ በቅርቡ አንትን አንስት እማንቱ ነው ያለ የቀድሞ ግን የሩቆች ስለሆነ አንትን ብሎ አይቀርብም። እማንቱ ማለት እንሊህ ሴቶች፣ እኛ ሴቶች ብሎ ይተረጉማል። ይሄ አንትን ግን እነዚህ ሴቶች፣ እነዚህ ሴቶች እናንተ ሴቶች ነው። እነዚህም ሳይሆን አንትን አንስት እናንተ ሴቶች። አይመርክን ብዙሃተ አንስተ ብዙ ሴቶችን አወቃችሁ። አንትን አንስት ኮርክሙ ቤተ ክርስቲያን እናንት ሴቶች ሆይ ወደ ቤተ ክርስቲያን ሐበያ ቤተ ክርስቲያን ወደ ቤተ ክርስቲያን ሄዳችሁ። አንትን አንስት አስተዳለው ክን ምግበ እናንተ ሴቶች ሆይ ምግብን አዘጋጃችሁ። አስተዳለው አዘጋጀ በሚለው አስተዳለውክን እተላላችሁ ብሎ ነው የምትጠቀሙት። ጸሐፍክን መጻፈ አንትና አንስት ጸሐፍክን መጻፈ እናንተ ሴቶች ሆይ መጻፍን ጻፋችሁ። አንትን አንስት አይመርክን መጻፍን እናንተ ሴቶች ወይ መጻፍን አወቃችሁ አንትን አንስት አስተዳለውክን ወይነ እናንተ ሴቶች ወይ ጠላን አዘጋጃችሁ ለማን ለአንጋድክሙ ለእንግዶቻችሁ ጠላን አዘጋጃችሁ አይመርኩ አወቁ በሚለው ደግሞ አነቢሲ አይመርኩ ኩሎ ነገረ ሁሉን ነገር እኔ ሰውዬ አወቁሁኝ አነ ብእሲ ተመሃርኩ ትምህርተ እኔ ሰውዬ ትምህርትን ተማርሁኝ። አነ ብእሲ ሖርኩ ሀበ ፍኖት እኔ ሰውዬ ወደ ጎዳና ሄድሁኝ። ሀበ ብሎ ወደ ፍኖት ብሎ ጎዳና እያለ ይሄዳል። እንደገና ደግሞ አእመርነ አወቅነ ቅርቦች ንህነ ደው አእመርነ መጻፈ እኛ ወንዶች መጻፈን አወቅነ። ንህነ ካህናት ቀደስነ ቅዳሴ እኛ ቄሶች ቅዳሴ ቀደስነ። ቅዳሴ ብሎ ቀደስነ ማለት ቀደስነ ነው።